ኢትዮጵያ ከሶስት አስርት ዓመታት በፊት ሰፊ የባህር ክልልን በባለቤትነት የያዘች፣ በዘመናዊ የባህር ኃይል ከራሷ አልፎ የቀጠናውን ሰላም የምትጠብቅ፣ በወደቦቿም የባህር ንግዷን የምታሳልጥ የቀጠናው ሀያል ነበረች። ባለፉት ሰላሳ ዓመታት ግን ከቀይ ባህር ተገፍታ በመውጣት ከቀጠናው ሀያልነት መራቋ ብቻ ሳይሆን የውጭና ገቢ ንግዷም ቢሊዮን ዶላሮችን ከስክሳ የንግዷ ደህንነት በባለ ወደብ ሀገራት ይሁንታ የተወሰነ ሆኖ ኢኮኖሚዋን የቁም ስር አስገብቶታል። ኢትዮጵያ ለዘመናት ከቆየችበት የባህር በር እንድትገለል የተደረገችው ሕልውናዋን የማዳከም ረጅም ጊዜ ቤት ስራ በወሰዱ ታሪካዊ ጠላቶቿ ትልምና ኢትዮጵያ ጠል በሆኑ ፈረሶቻቸው አድራሽነት እንደሆነ የታሪክ አዋቂዎች ያስረዳሉ። የረጅም ጊዜ የኢትዮጵያን ሀያልነት የማፍረስ ሂደት ነው ያው ኢትዮጵያ ሉዓላዊነቷን የመጣስ ሀያልነቷን በአካባቢ ያላትን ተቀባይነት የማሳጣት ኢኮኖሚ በኢኮኖሚካሊ ዊክ እንድትሆን አድርጎ የመቆየት ቀደም ብሎ የመጣ ታሪካዊ የሳቦታጅ ወይም የሴራ ፖለቲካ ሂደት ውጤት ነው። ኢትዮጵያ የባህር በር ልታጣ በተቃረበችበት ዋዜማ በምጽዋ ወደብ አካባቢ በነበረው ጦርነት ሲታገሉ የነበሩት የወቅቱ የስድስተኛ ክፍለ ጦር አዛዥ ብርጋዴር ጀነራል ተሾመ ተሰማ ለሰበሰቧቸው የጦር መኮንኖች ንዴታቸው ፊታቸው ላይ እየተንቀለቀለ ኢትዮጵያ በሴረኞች ከባህር በር መራቋ አይቀሬ ቢሆንም ኢትዮጵያውያን ግን ለዘላለም ተቀብለውት አይኖሩም በማለት ትንቢት አዘል ንግግር ማድረጋቸውን አይምጽዋ በተሰኘው የህይወት ታሪካቸው በተተረከበት መጽሐፍ ሰፍሯል። ምናልባትም የኢትዮጵያ የተፈጥሮ ድንበር የሆነውና ለዘመናት በአባቶቻችን የደም ዋጋ ጸንቶ የቆየውን የባህር በራችንን በመዝጋት እንዲሁም ቀይ ባህርን የኢትዮጵያ ባህር አይደለም በማለት በምድር ተወስነን እንድንቆይ ይደረግ ይሆናል። ይህ ደግሞ የሞት ሞት ነው። ይሁን ምንም ማድረግ አልችልም። ሁሉም ነገር ከቁጥጥር የውጭ ሆኗል። ከሙታና ለመጥቼ ማረጋገጥ ባልችልም፣ የፈለገ ጊዜ ይጠይቅ እንጂ ጀግናው የኢትዮጵያ ህዝብ የባህር በር አልባ ሆኖ በኢምፔሪያሊስቶችና ጋሻ ጀግሬዎቻቸው ተሸንፎና እጁን አጣጥፎ አይቀመጥም። ለኢትዮጵያ ሕዝብ አንድ ቀን ይደርስ ይሆናል ባሉት በዚህ ፈርጣማ ንግግራቸው የባህር በር ለኢትዮጵያ የስትንፋስ ያህል እንደሚያስፈልጋት የባህር በሩን የማስጠበቅ ደግሞ የኢትዮጵያውያን የወለዳ የዚህ ትውልድ ትልቁ አደራና የቤት ስራ እንደሆነ መናገራቸውን በመጽሐፉ ተተርኳል። አንድ ሰው ቤት ሲሰራ የሚሰራው በርና መስኮቶች አሉት። አንድ ሰው ደግሞ ሞተን እንበል መቃብሩ በርና መስኮት የለውም። በርና መስኮት የሕይወት ምልክቶች ናቸው። በመሆኑም ያለ ሀገር ነጻነትና ባህር በር ብልጽግና ስለሌለ የኢትዮጵያ ሕዝብ የባህር በር ተነጥቆ የሚኖር ሕዝብ አይደለም። ከዚህ እልህና ቁጭት ከወለደው ንግግራቸው በኋላ ኢትዮጵያ የባህር በር ስታጣ ቆሜ ማየት አልችልም ብለው የነአፄ ቴዎድሮስንና የነ ዮሐንስን አይነት ጽዋ እዚያው የቀይ ባህር ጫፍ ላይ እንደተጎነጩ ታሪካቸው ይናገራል። የባህር በር ለኢትዮጵያ ያለው ዋጋ እንደ ብርጋዴር ጀኔራል ተሾመ ተሰማ ያሉ ጀግኖች ህይወታቸውን የገበሩለት የህልውና ጉዳይ ሆኖ በትውልዱ ይታወሳል። የሰው ልጅ ትልቁ ሊከፍለው የሚችለው ነገር እዚህ ምድር ላይ ህይወቱን ነው። የሚወደው ቤተሰብ አለው፣ የሚናፍቀው ቤተሰብ አለው፣ ብዙ ህይወት አለው፣ ሁሉ የሚጓጓለት ነገር አለ እና ያ ነገር ከሚሆን ነገሮች ከቁጥጥር ውጭ እንደሆኑ ስላወቀ ነው ህይወቱን መስዋዕት ያደረገው። እና ለሱ ቀይ ባህር የህይወትና የሞት ጉዳይ ነበር ማለት ነው። ኢትዮጵያውያን የባህር በር ባለቤቶች መሆን አለብን ብለው መጠየቅ ቀርቶ ነበረን ማለትን እስክንረሳ በተጠና መልኩ ከጉዳዩ እንድንርቅ ተደርጓል። ነገር ግን በትንቢት መልክ በጀግኖቿ ተነግሮ እንደነበረው ዳግም መነሳቱ ህይወታቸውን ለከፈሉለት ለእነዚያ ጀግኖች፣ ለዚህ ትውልድም የድል ያህል ነው። በጣም ነው ደስ ያለኝ፣ በጣም ያው ቀይ ባህር የሚባለው ነገር እራሱ የሆነ ሰዓት ላይ ጠፍቶ ነበረ የኛ እስከማይመስልም ማለት ነው። አባቴን ጨምሮ ከተራ ወታደር ጀምሮ ብዙ ሰዎች መስዋዕት የሆኑለት የሞቱለት የተሰዉለት ነው እና ቀይ ባህር በቃ የኢትዮጵያ እንደሆነች የኢትዮጵያ ድንበር ለኢትዮጵያ የሚገባት እንደሆነ ነው እማምነው ረጅም ጊዜም እና አባቴም ደግሞ ያ ቃል ኪዳኑ የገባለት ነው። ኢትዮጵያ የባህር በር አይገባትም የሚለውን በባዕዳንና ሴረኞች ሲረጩት የቆዩትን ሴራዘል ትርክት በመጣስ ጥያቄው ላይታጠፍ ተነስቷል። ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። ይህ የመብትና የሕልውና ጥያቄ ምላሽ ሲያገኝ ደግሞ ለብሔራዊ ደህንነቷ መጠበቅና ለፈጣን የኢኮኖሚ እድገቷም ተጨማሪ እርሾ እንደሚሆን ይታመናል።